እኔ እዚህ ጋር ሰውን ስረዳ የተቸገረ ሳገኝ መንገድ ላይ ሳገኝ ሰውነቱን እንጂ የማየው ኦሮሞ ነው፣ አማራ ነው፣ ጉራጌ ነው፣ ስልጤ ነው፣ ደቡብ ነው ምናምን የሚልበት ነገር የለም። ትግሬ ነው ምናምንም የለም። እኔ ጋር ከዚህ በፊትም ታውቃላችሁ ከአመት በላይም ልጆች አጠገቤ ሳስቀምጥ ነበረ አ ያገሬ ልጅ ነው አርሲ ነው ያገሬ ልጅ ነው ኦሮሞ ነው ምናምን ምናምን ነው ብዬ አይደለም አጠገቤ የማስቀምጠው። ማንም ሰው የተረዳ ሰውን እንደ ሰውነቱ ነው አምጥቼ አጠገቤ የማስቀምጬ ስረዳም የነበረው ማለት ነው፣ ለእላችሁ ነው የፈለግኩት። አንዳንድ ነገር ወደ ዘረኝነት አዙራችሁ አንዳንዱን ደግሞ እንደዚህ እንደዚህ አዩ። ያገሩ ሰው ስለሆነች ሱመያ እንትን ስለሆነች ጠልተዋት ነው ምናምን ምናምን የምትሉት እኔ እንደዚህ ያ ነገር ውስጥ የለውበትም። ገባችሁ? እንደዚህ በዘረኝነት ውስጥ የለውበትም። ይሄ ልጆችን ቀምቶች እንዲል ያደርግልሽ ነው ምናምን የሌለ አሳስ የምታስቡ ሰዎች አስቡበት። እና የላችሁ መጣውት ወሬ ያበዛል አይደለሁም ኢትዮጵያዊ ነኝ። ሰውን የምረዳውም ሆነ እምረዳው ሰው ስለሆንኩ ብቻ ነው በሰውኛ ባህር እንጂ እኔ በዘር በብሄር የአገሬ ልጅ የሰፈሬ ልጅ የእኔ ብሄር የሆነ ብዬ በዘረኝነት ማምን ሰው አይደለሁም። እናንተ ሰኢድ ብቻውን ሲሆን እና ካዩ ጋር ሲሆን አይለያይባችሁም ነው ወይስ ለኔ ብቻ ነው? ዛሬ የለቀቀው ቪዲዮ በጣም የሆነ ውስጥ ውስጥ የሚገባ ነገር ነው የተናገረው ንግግር። አሰላሙ አሌይኩም ወረህመቱላ በረካቱ ድ ድና የተከበራችሁ ሀያት ፋሚሊ ቤተሰቦች እንዴት ናችሁልኝ? በያላችሁበት ሰላማችሁ ይብዛ እያልኩኝ እንግዲህ ዛሬ በሌላ ቪዲዮ ተመልሻለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ ሁላችሁም ቤተሰቦቼ። ሰላም ሰላም ታዬ ይድረሳችሁ። እንግዲህ ሰኢድ ማለት ነው ልጅን አገኘሁት ስፈልገ የነበረው ልጅ አገኘሁት እያለ ጀማምሮት ነበር ነገሩን እና ግን የሆነ ፓርት ላይ የሰማሁት ነገር ማለቴ ያኔ ልቤ ላይ የሆነ ስሜት ተሰምቶኛል። እና ውድ ቤተሰቦቼ ምንድን ነው የሚለውን ቪዲዮውን እያየን ቆይታ እናደርጋለን። መግቢያ ላይ ትንሽ አስዳምጫችኋለሁ። እስኪ ንቀጥል። ቪዲዮውን አብራችሁኝ ነው። በምትችሉት አቅም እርዷት። እና ውድ ቤተሰቦች ልጅቷ ስለደከማት ቁጭ እንድትላረኳት አመሊዋም ተፈት እየደማችም ስለሆነ እርዱ ትላችኋል። የዚች እንደውም ቀላል ነው፣ ዩቱብ ላይ ወጥቼ ላሳያችሁ በጣም ከባድ አለ። አንድ ጊዜ የምንገጠው ይመስላችሁ አንድ ልጅ ወደ ሳውዲ ሲሄዱ እንደዚህ ሚሳይል ይመታቸውና የሳውዲዎች ወደዚህ ወርውሩና ይመቷቸዋል። ሳውዲ ድንበር ላይ ማለት ነው። ወደዚህ ይመለሱና የመኖች እያከሙ ይመልሷቸውና እዚህ ቁጭ ያደርጓቸዋል። ቀይ መስቀልም ምንም አልተቀበላቸውም። ገቡ ተቸገረች ወንድሞች ምናም ሳውዲ አሏት ቤተሰቦች አሏት። ምናልባት ታያውታላችሁ ቪዲዮ ማለት ነው። ሂዟት ሄደው ደላላ ከዛ ከቤተሰቦቿ ብር መብላት ነው የፈልገው ደላላው ማለት ነው። እዚህ ቁጭ ብሎ ብር መብላት ነው የፈልገው። ጭራሽ እሱ ጋር መታ ያልተጠየቀውን አስራ ምናም ሺ ሪያል ሳውዲ ምናም ብሎ ሺ ሪያል ሳውዲ ብሎ ጠየቀ ማለት ነው ደላላው። እንደዚህ ብሎ ቤተሰቦቿን ይጠይቃቸዋል ለማሳከም ነው ከዛ ከሳውን ስልኬን ዩቲዩብ ላይ ምናምን ስለመለጠፍ አዩኝና ድረስላት ስኪ እንደዚህ እንደዚህ ሆስፒታል ገብታ ብሬ ለምናምን አበድረናል ብዙዎች እንደዚህ ሳገኝ ቤተሰብ የላቸው ምናምን ከኪሴ ማወጥቼ ምችሎና ያራድቼ እንዲታከው ምናምን አደርጋለሁ። እስከ ዛሬ ተናግሬ አላቅም መናገርም አልፈልግም ብያቸዋለሁ። ዛሬ ስለተናደድኩም ነው የምናገረው ብዙ ሰዎች እኔ ማደርገውን ወደ ሌላ ነገር ስለሚወስዱ ማለት ነው። እና ውድ ቤተሰቦቼ እንግዲህ እንደምትመለከቱት የጀመረው ነገር አለ ወደ ሳውዲ ሲጓዙ አንዲት ልጅ በሚሳይል ተመታ በጣም ደም እየፈሰሳት በነበረበት ሰዓት አግኝቷ በቃ ደላሎች ከቤተሰቦቿ ብዙ ሺህ ሪያል እየጠየቁ ብር እየጠየቁ እሷን ከማሳካሚ ለቅ ብር እየጠየቁ ነበረ። እና ምናልባት የሆነ በቃ ከንግግሩ የተረዳሁት ምናልባት ሰው ቢረዳኝ ብሎ የልቡን እያወራ ነው የሚለው ነው በቃ ልቤት እየነካው ማለት ነው ጋይስ ምክንያቱም በቃ እየዋሸ ነው እያስመሰለ ነው ምናምን የሚለውን ነገር ለዛ ለዛ እንትን በቃ ለዛ በቃ ለአንዳንድ ለኮሜንቶች ተናድጄ ነው በቃ እኔ እኔጋ የሌለውን ነገር ስለምባል ተናድጄ ነው እንጂ አድርግ ያለሁም ብዬ ማውራት ሳልፈልግ ነው እያወራ ያለሁት እያለ ነው አልሞ ቪዲዮን ግን ጨርሰው ውድ ቤተሰቦቼ ሲወስዱ እኔ የአገሯ ልጅ እያለው ታችሁ እዚህ ኦሮሞ ጋር ተወስዳላችሁ የኦሮሞ ልጅቷን ሄደው እንዲያሳክመ እሱን ትልካላችሁ ምናም ነገር አሉ ብር እስክልክ ድረስ አሁን እጃችን ሌለም ለደላላው ከፍለን ብዙ ብር ጨርሰናል፣ ብለው አንተ አበድረና በኋላ ሰጣለን ብለው፣ ሐኪም ቤት ምናምን ብር አውጥቼ ከራሴ ከፈልኩኝ። አንተ አበድረና እኛ በኋላ ልክ ላለ ምናም ብሎ ማለ። ከዛ ውሳ እንደዛ እንደዛ ብዬ የራሳቸውን የሀገራቸውን ሰው ምናም ልከው ደላላው ለዚህ ኦሮሞ ምናምን ሰጥታላችሁ ምናም ብለው ግዴታ እኛ ያገሯ ስለ እያለ ምናምን ብሎ ተናዶ ስሜን ሲያጠፋ፣ ከዛው አብሮት ያሉት እየነገሩኝ፣ እኔ ሆስፒታል ሄጄ ልክተዋለ ለጊዜው ከመሞት ትንድትን አድርጌ ብሩን አበድሬያቸው ምናምን ከፍዬ እንድታከም አድርጌ አደለም፣ መልሰው እናመሰግናለን አደለም፣ ብሩ ሊመልሱልኝ ደውለው እናመሰግናለን አላሉ። እንግዲህ ፋሚሊዎቼ ይሄ ይሄ ንግግር ነው። እኔ የሆነ ስሜት የፈጠረብኝ እና ልጅቱ ያው ወደ ሳውዲ ሲጓዙ ተመታ በጣም ተጉርታ ነበረ እና ያው ዩቲዩብ ላይ ምናምን እሱ ስልክ ቁጥር ምናምን አለ ታቃላችሁ። ከዛ ላይ አንስተው ደውለውለት እንዲረዱ እንዲረዳቸው ጠይቀውት እሷን ከሞት እንዳተረፋት ያችን ስደተኛ ወደ ሳውዲ ስትጓዝ ተተኩሶ የተመታችሁን ስደተኛ ከሞት እንዳዳናት እና ለኦሮሞ እኛ እያለን እንዴት ለኦሮሞ ለኦሮሞ አሳልፋችሁ ትሰጧታላችሁ? ምናምን እያሉ ባደረኩት ነገር እንኳ አበድረን ያሉትን እንኳ አልመለሱልኝም። እንዲሁም እንኳን እንኳን እናመሰግናለን ሊሉኝ ነው እንኳን እናመሰግናለን ሊሉኝ እንኳን ብድሩን ሊመልሱ እናመሰግናለን አላሉኝም እና እስከ መጨረሻ ስሙት። እስከ መጨረሻ እየሰማ ነው ብናወራ ይሻላል። ጥዋት የሀገር ልጅ ምናምን ነገር ብሎ ይዟት ሄዱ። እኔ እዚህ ጋር ሰውን ስረዳ የተቸገረ ሳገኝ መንገድ ላይ ሳገኝ ሰውነቱን እንጂ የማየው ኦሮሞ ነው፣ አማራ ነው፣ ጉራጌ ነው፣ ስልጤ ነው፣ ደቡብ ነው ምናምን የሚልበት ነገር የለም። ትግሬ ነው ምናምንም የለም። እኔ ጋር ከዚህ በፊትም ታውቋላችሁ፣ ታውቃላችሁ ከአመት በላይም ልጆች አጠገቤ ሳስቀምጥ ነበረ። የሀገሬ ልጅ ነው አርሲ ነው የሀገሬ ልጅ ነው ኦሮሞ ነው ምናምን ምናምን ነው ብዬ አይደለም አጠገቤ የማስቀምጠው። ማንም ሰው የተረዳ ሰውን እንደ ሰውነቱ ነው አምጥቼ አጠገቤ ማስቀምጬ ስረዳም የነበረው ማለት ነው። ለላችሁ ነው የፈለግኩት አንዳንድ ነገር ወደ ዘረኝነት አዙራችሁ አንዳንዱን ደግሞ እንደሞ እንደዚህ እንደዚህ አዩ። ያገሩ ሰው ስለሆነች ሱመያ እንትን ስለሆነች ጠልተዋት ነው ምናምን ምናምን የምትሉት እኔ እንደዚህ ያ ነገር ውስጥ የለውበትም፣ ገባችሁ? እንደዚህ በዘረኝነት ውስጥ የለውበትም። ይሄ እንደዚህ አይነት አስተሳሰብ የደከመ አስተሳሰብ የሚያስቡ ሰዎች ሰኢድ እንደዚህ ነው ብላችሁ ኮመንት ስር የምትጽፉት ስላየው እንደዚህ አይነት ሰው ስለሆነ እዛ እንዳት ይጂ ለዮች ምስጊ ልጆችን ቀምቶች እንዲ ሊያደርግሽ ነው ምናምን የሌለ አሳስ የምታስቡ ሰዎች አስቡበት፣ እና ይላችሁ የመጣት ወሬያ በዛ። እኔ ዘረኛ አይደለሁም፣ ኢትዮጵያዊ ነኝ። ሰውን የምረዳውም ሆነ የምረዳው ሰው ስለሆንኩ ብቻ ነው በሰውኛ ባህሪ እንጂ እኔ በዘር በብሄር ያገሬ ልጅ የሰፈሬ ልጅ የኔ ብሄር የሆነ ብዬ በዘረኝነት ማምን ሰው አይደለሁም። ያለው ነገር እጅግ በጣም ነው ያስደሰተኝ። ይህን የሚል ሰው የናፈቀ ነው እውነት ለመናገር ዘረኝነትን የሚጠላ ሰው ማየት ያልናፈቀ የማይነፍቀው ሰው አለ ብዬ አላስብም። እና እንደዚህ የሚል ሰው በጣም ነው ልቤን የሚነካ ወላይ። ምክንያቱም በዘረኝነት ነው አሁን አገራችን እየተመሰቃቀለች አለችው ማለት ነው። እና እኔ ኢትዮጵያዊ ነኝ እኔ ሰው ነኝ የሚል ሰው እኔ ሳላደንቅ አላልፍም። የሰኢድ ንግግር ዛሬ የማረከኝ ይሄ ንግግሩ ነው። ያቺ ልጅ በሚሳኤል ተመታ ቆስላ የሚረዳት አታ ከሞታ አትርፏት ሐኪም ቤት አስገብቶ አሳክሟት እንትን ብሏል እና ይህንን ራሱ እኔ ምንም ነገር ብዙ ነገር አደርጋለሁ። ማደርገው ግን ውስጥ ለውስጥ ነው እንጂ መናገር አልፈልግም። ዛሬም ይሄን ተናድጄ ነው እንድናገር ያደረገኝ። አንዳንድ ሰው ነው፣ አንዳንድ ኮሜንቶች ናቸው ያኔ ሀሳብ አስተያየት ይቀመጣል አደል? ኮሜንት ላይ ዘረኛ ምናምን የሚለው ነገር ማለት ነው። እና ከዛ አንጻር ነው ይሄንን ልናገር የቻልኩት እንጂ እኔ መናገር አልፈልግም። ያደረግኩትን ነገር መናገር አልፈልግም ነው እያለ ያለው። እኔ ለዚህ ነው ማለት አዩ ጋር ሲሄድ ማለት ነው። ጋይስ እውነቱን ስነግራችሁ እኔ በጣም ነው የምናደደው፣ እንዲ ከሱመያ ብሼ ሁሉ እናደዳለሁ አዩ ሰይድን እንደዚህ ለብቻው ሳየውና አዩ ጋ ሆኖ ሳየው ለኔ አንድ አይደለም። ለዛ ነው ለብቻው ሲሆን ካዩጋ ሲሆን አይቀየሩ አይቀያየርባችሁም፣ እያልኳችሁ ምክንያቱም እኔ ከሷ ሁኔታ ም አንጻር ይሁን አላቅም፣ እሷም እንደዚሁ ለካራክተር ይሁን እንደዛ እየሰራች ያለችው አላቅም። በጥቅሉ የአዩ ጸባይ ደስ አይለም። በቃ ቪዲዮ ላይ ነው የምናውቃት። ቪዲዮ ላይ የምታሳየው ነገር ለቪዲዮ ተብሎም ይሁን እውነተኛዋ አዩም ከሆነች እያየሁት ያለው አክቷ እኔ ለእኔ በጣም ነው ያስጠላኝ፣ ደስ አይለኝም። ለዛ ነው እና እሱም ከእሷ ጋር ሲሆን የሆነ በቃ ሌላ ሰይድ ነው የሚሆንብኝ እና ዛሬ የለቀቀው ቪዲዮ ላይ በጣም ልቤን የገዛኝ ንግግር ይሄ ነው፣ በቃ እኔ ሰው ነኝ እንጂ በዘረኝነት በሌላ ነገር አላምንም ያለብን ነገር እኔ በዘረኝነት አላምንም ያለው ነገር በጣም ነው የተመቸኝ። ጋይስ እንደዚህ የሚል ሰው ማይናፍቀው አለ ብዬ አላስብም። እና ሰኢድ መልካም ስራህን አላህ ይቀበልህ። ለዩል ብሎ የሆነ ነገር ማድረግ ለዩልኝ ብሎ በቃ የሆነ ስራን መስራት ጥቅም የለውም ካላህም ማለት ነው። ደብቀህ መልካም ነገር የምታገኘው ነገር አላህ ዘንድ አጅሩ ሳፊ ነው የሚሆነውና መልካም ስራህን አላህ ይቀበልህ ነው ማለት የምፈልገው። እንደዚህ አይነት ስራዎችን የሆኑ ጥፋቶች የሆኑ ስህተቶችም ስናይ እንደምንናገረው ሁሉ ጥሩ ንግግሮችንም ስናይ ደግሞ ማሻላህ ጥሩ ንግግር ነው ማለት አለብን ብዬ አምናለሁ እና ያው የሆነ ነገር ሳደርግ የሆነ ነገር ሰዎችን ረዳሁ ብዬ ምናምን መናገር አልፈልግም። በቃ በውስጥ ነው ሰጥቼ ዞር ነው የምለው። በቃ ስጡት እርሱት ነው እኮ የሚባለው። በእስላምም እንደዛ ነው። የሰጣችሁትም ነገር በቃ ነኝታችሁን ነገር ትሰጣላችሁ። በቃ እርሱት፣ አላህ ዘንድ ይጻፋል። አጅሩን ካላህ ነው መጠበቅ ያለብን ማለት ነው። እና ይህ ነው ውድ ቤተሰቦቼ ከሰኢድ ንግግር እና አልሙሂም። እንግዲህ ሱመያም ከፍራቻ አንጻር ነው ምትሸሸው ከአንዳንድ ሁኔታዎች አንጻር ከበዙሪያ ካሉ ሰዎችም ንግግር አንጻር በቃ ምን ሲሉት ነበር? በቀደም አንተ በቃ ከልጅቱ ውለድ፣ እኔ ብሆን ለዛውም፣ አንተ ጎበዝ ነህ፣ በቃ ከቦታ ቦታ፣ እዛ ነኝ ስትል ህዛት ሄዳለ፣ እዛ ነኝ ስትል ህዛት ሄዳለ። እኔ ግን እዛ ነኝ ብላኝ እሄድኩበት ቦታ ካላገኘኋት እዛው ሌላ አግብቼ ነው መጣው። ሌላም ቦታ ሄድኩ፣ እዛም አንዷን አግብቼ እኔ ብሆን እንዲህ ነበር እያለ ነበር አብዲ ማለት ነው እና በዙሪያው ያሉ ሰዎች እኔ እንጃ ብቻ እንዲታረቁ የሚፈልጉ አይመስለኝም፣ እውነት ለመናገር ከዛ ከዛ አንጻር ሱመያም ላይ መፍረድ አይቻልም። ኢንሻላህ ልቧን አላህ እንትን ይበልላትና እምነት ይስጣትና ተገናኝታችሁ ወይም ደግሞ ልጆችን አሳይታ ከጭቅጭቅ ብትወጡ፣ እሷን በነጻነት ብትኖር እኔ ምኞቴ ነው። ይህን ነው ማለት ትፈልገው እዚህ ጋ አስረግጣችሁ እንድታቁልኝ የሚፈልገው ነገር ሰኢድ ብቻውን ሲሆን እና ካዩ ጋር ሲሆን ለእኔ ይለያያል። በቃ ይሄ ነው ማለት ፈልገው ድ ቤተሰቦቼ አላቅም። እሱ ራሱ በንግግሯ ተናድጄ ተበሳጭቼ ስሄድ፣ እሷ ጋር ስደርስ ስናቅፍ ስታደርገኝ፣ ውሀ ሆናለሁ፣ ሁሉን ነገር እረሳዋለሁ። እየሳቀች ስታቅፈኝ ምናምን ነገሩን እረሳዋለሁ ብሏል። ና ያው እንደምታናድድ አዩ እንደምታናድድ ግልጽ ነው። አይደለም ለኛ ሰኢድ ራሱ እያለ ነው እና ይሄነው ማለት የፈለግኩት ዛሬ። ውድ ቤተሰቦቼ እናንተ ከሰኢድ ንግግር ምን ምን ተረዳችሁ? የሆነ እውነት እንዳለው ነገር ነው እኔ የተረዳሁት። ማለት የሆነ ታሪክ እንደዚህ አውጥቶ ማውራት የሆነ ሰው በየትኛው በኩል ያምነኛል ብሎ መጨነቁ በቀተጨንቆ ለማስረዳት እንዳሰበ ነው የገባኝ፣ ከንግግሩ አልሙሄም። ሁሉ ነገር አለ አዋቂ ነው። መጨረሻችሁን ኸይር ያድርገውና ጥሩ ነገር ያሳየን ማለት ወዳለ ውድ ቤተሰቦቼ ይሄን ነው ማለት የፈለግኩት። አብራችሁ ስለነበራችሁ አመሰግናለሁ። ላይክ ማድረግ አትርሱ። ሰብስክራይብ እያደረጋችሁም አደለም ላይክም እያደረጋችሁ አደለም። ሀያሺ ልገባ ነው እያልኩኔ ቋምጬ ዝም ብሏል ባለበት ና ውድ ቤተሰቦቼ ላይክ አድርጉ። እስኪ ላይ ከላ ከላ ካርጉና ሻ አደጋ ደግ ይበልና ወደ ኢትዮጵያ ምን እንደገባ ማለት ነው ጋይስ። እና ይሄ ነው አልተፈልኩት። ቆይታችን ይሄን ይመስላል። አብራችሁ ስለነበራችሁ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ በእያላችሁበት ሰላም ሁኑልኝ። ወዳችኋለሁ። አከብራችኋለሁ። መልካም ቆይታ